ሄሎ፣ ሄሎ። መምህር አቤት። ሄሎ፣ ይሰማል፣ ይሰማል፣ ይሰማል። እንዴት ናችሁ? አጠገብ ያለውን ዝጋው። እግዚአብሔር። እሺ፣ ዘግቼዋለሁ። መምህር፣ እሺ። ኃይለ ገብርኤል እንባላለን ከሞያሌ ነው የምደውልልህ። እሺ፣ እሺ። በአንተ ትምህርት በጣም ብዙ ሰው በጣም ብዙ ሰው እስከ ሞያሌ ኬንያ ጠረፍ ድረስ ተለውጧል። በጣም በሱስ የተጠመረች ብዙ ሰው በሱስ ያለበት ሀገር ነው እና ብዙ ሰው ከሱስ የወጣበት ሁኔታ አለ በአንተ ትምህርት። ለእሱ ላመሰግን እፈልጋለሁ። ወደ ህልሜ አሚን አሚን እና መጀመሪያ ላይ ያየውት ህልሜ ከበሮ እየመታው ስዘምር አያለው። ነገር ግን እኔ ከበሮ መምታትም አልችልም እና አንድ ሰው ልብስ አንድ ሰው ደግሞ ይመጣና ልብሰ ተክህኖ ያለብሰኝ ና እንትን ሲያለብሰኝ እኔ ደግሞ ኖቶ ይሄ አይገባኝም፣ አታልብሰኝ ምናምን እለዋለሁ። ከዛ አይ አይሆንም፣ ይሄማ ያንተ ነው ብሎ በግድ ያለብሰኛል። ከዛ ጳጳስ ነገር ይመስለኛል፣ እንደ ጳጳስ ያሉ ናቸው ጥቁር ልብስ የለበሱ የቆባቸውም ይሄ የጳጳሱ አይነት ነገር ነው። መሬት ላይ እንዲቁጭ ብለን እያወራን ነበር። ከዛ በመሃል ላይ ተቋረጠና ና እንትን አልኩ። ትነቃውና ተነሳው። መምህር በህልም ከበሮ ይዞ መምታት በመንፈሳዊ ከበሮ ከሆነ ጸጋ አቅጣጫው መንገዱ እያሳየ ነው። ከበሮ ብዙ ጊዜ ከጭብጨባም በላይ ነው። በአካባቢ ያሉ ሰዎችም በሙሉ የሚመራ ነው። ከበሮስ ካልተመታ ጭብጨባም አይጨበጨብም። ጭብጨባ ካለ ከበሮ አለ፣ ከበሮ ካለ ጭብጨባ አለ። ስለዚህ አንተ ባለህበት ቦታ ይሁን በየት ቦታ እንደሆነ አላቅም፣ ብቻ ውስጥህ እግዚአብሔር የሰጠህ አንድ የሆነ ጸጋ ነበረ በፊት። አሁን መስገድ፣ መጾም፣ መጸለይ ጀመርከው። የጀመርከው መቼ እንደሆነ ባላቅም፣ አብሮህ የነበረ ነገር ነው። ወይም ደግሞ አሁን የተሰጠህ ነገር አለ። የመዘመር ጸጋ ይመስለኛል። ከበሮ ብዙ ጊዜ በእጅ ቢሆንም ግን ከውስጥ ካለ ማንነት ጋር ነው የሚያሳየው በቤት ከቤትህ ይጀምራል ከዛ ያለህን ሁኔታ እወቀውና ለምንድን ነው ይሄን ነገር ያየሁት እኔ ማላቃው ስብና ውስጥ አለ ማለት ነው ማላቃው እግዚአብሔር የሰጠኝ ነገር አለ ማለት ነው ብለህ ራስን ቼክ አድርግ ሌላው ሰባኪ መስቀል ጆሮጌጥ አንጠልጥሎ ካየ አዳምጡኝ ልታዳምጡኝ የሚገባ የክርስቶስ መስቀል የክርስቶስ ስቅለት የፍቅሩን ጉዳይ አለ ማለት ነው ይባላል። እና ልክ እንደዚሁ ከበሮ መምታት በእጅ ከጆሮ ጌጥ ማንጠልጠል ከአገልግሎት ጋር በተገናኘ ነው፣ በተለይ ወንድ ከሆነ ማለት ነው እንደ አገልግሎት የሚቆጠረው ሊደመጥ የሚገባው ነገር አለ። ሰዎች ይህን ሰው ሊሰሙት ይገባል ማለት ነው እና አንተም ራስህን ቼክ አደርግ ለማለት ፈልጌ ነው። አመሰግናለሁ። ሌላኛው ደግሞ ቤተክርስቲያን ውስጥ ይመስለኛል እዛው እኛ ሀገር የመድኃኒዓለም ቤተክርስቲያን አለ እዛ ውስጥ ዝንጥ ብዬ ለብሼ፣ ህዝብ ብዙ ነው ጉባኤ ነገር ያለ ይመስለኛል። በጣም ድሮም ለምን አለው እጄን እየዘረጋው እና ሰው ይሰጠኛል እና አንድ ሰው ደግሞ አንድ ድሮም አውቀው ሰው ነው እና ያለውን ሁሉ ብሩን እንዳለ አውጥቶ እንካ ብሎ ይሰጠኛል። ከዛ ደግሞ መልሼ ምንኜ ነው እዚህ አገሬ ላይ ያውቁኝ ምንኜ ነው መለመነው ምናምን ብዬ እንደዛ እያልኩ ነቃ። አዎ፣ በጣም ቆንጆ ለብሶ መለመን ማለት በብዙ ጸጋ ውስጥ ሆኖ ጸጋን አለማወቅ ማለት ነው። አሁንም ያየው ተመሳሳይ ነው። በጣም ቆንጆ ልብስ መዘነጠና በሰው መካከል ዘንጦ መታየት ማለት በጸጋ መንፈስ ቅዱስ ማክበር በሰው ፊት ሊታይ የሚችል ደስ የሚል ማንነት አለ። ግን ስትለምን እንዳልኩ በዘዳግም ምዕራፍ 28 ቁጥር 15 ላይ ህጉን የሚጠብቁ ለሰው ያበድራሉ እንጂ እነሱ ከማንም አይበደሩም። ራስ አደርጋችኋለሁ እንጂ ጅራት አላደርጋችሁም ይላል። ስለዚህ ምንድነው ትልቁ ጉዳይ? አንተ ያላወቅከው። እስኪ እግዚአብሔር ሆይ በእኔ ላይ ስራብኝ ምን አድርግ ዘንድ ትወዳለህ? ብለህ ልክ እንደ ቅዱስ ጳውሎስ መጠየቅ አለብህ። ጌታ ሆይ ምን እንዳደርግ ትወዳለህ? ብሎ ጠየቀ። ከፈረስ ላይ በፍቅር ሲጥለው ማለት ነው። ከፈረስ ላይ ወደቀ ይላል በብርሃን ተመቶ። በዛ ብርሃን ባይመታ ኖሮ ቅዱስ ጳውሎስ ዛሬ ምርጥቃ አይባልም ነበረ። እና አንድ በሽታ ካለ በህይወት ላይ ገንዘብ ማጣት ካለ፣ የሆነ ነገር ካለ እግዚአብሔርን ስላላወቅህ የተወሰደብህ ነገር እንደሆነ አድርገህ ውሰደውና፣ እግዚአብሔር ሆይ ወደ አንተ እንድመጣ ይሄም ህመም ይሄም በሽታ ወይም ደግሞ አንዳንድ ነገሮችን እንዳውቅ ስላደረከኝ አመሰግንሃለሁ፣ ምክንያት አድርገህ ስለጠራኸኝ አመሰግንሃለሁ በልና ግን እስኪ እኔን ልትሰራብኝ፣ ልትገለገልብኝ የምትፈልግበት ጸጋ ካለ እግለጥልኝ፣ አላወቅኩትም ብለን ጠይቀው። ሌላኛው ደግሞ የሆነ ምርቃት ላይ ከወንድሜ ጋር እንሄድና ወንድሜ ተው ይሄ ጥሩ አይደለም፣ ይሄ ለሰውነት ጥሩ አይደለም ይሄን ይሄን ብላ ብሎ በጣም ደስ የሚል ነገር ሲያበላኝ አየሁ። እንዴት እንዴት፣ ከታላቅ ወንድሜ ጋር ነው አንድ ድግስ ነገር ላይ እንሄዳለን። ከዛ ድግሱ ላይ ምግብ ስናነሳ ኖተው ይሄኛው ጥሩ አይደለም፣ ይሄኛውን ውሰድ እያለ ይከለክለኝና፣ እሺ ብዬ እኔም እሱ ያለውን ወስጄ እበላለሁ። ስበላ ደግሞ በጣም በቃ የሚስማማ ነገር ይሆንና አገኘዋለሁ። ድግስ በእርግጥ ጥሩ አይደለም። ድግስ ጥሩ አይደለም። ድግስ ደስታውን ሳይሆን ማየት ያለብህ። እናንተ ወደ ሆነ ቦታ ተጋብዛችሁ ተጠርታችሁን የምትሄዱት ይሄ በታላቅ ወንድም የተመሰለው ወይም መላክ ይሆናል ወይ ቤተሰብ ሊሆን ይችላል። ግን አንዳንድ ነገሮችን ልታደረግ ስታስብ የሆነ መንግስታዊ ትዛዝም ይሁን ቤተሰባዊም ጉዳይ አገራዊም ጉዳይም ይሆናል ወደ ኢትዮጵያ ለመምጣትም ወይ ወደ አገር ለመሄድም ስታስብ ሰው ማማከር እንዳለብህ ማሳያ። ብቻህን እንዳትወስን፣ ማንኛውም ነገር ስታደርግ ከሰው ጋር ተማከር እና መጥፎ ነገር ወደ ድግስ ስትሄድ ሰው ከረዳህና ካገዘህ፣ ካገዘ ከዛ ድግስ የመዳን ምልክት ነው የሚሆነው ይሄ እንዳበላ ይሄን ብላ ማለት ከዛ ከድግሱ አንተ ሳታቀው የተደገሰልህ ነገር ውስጥ ችግር ሊኖር ስለሚችል ወንድምህ ታላቅ ወንድምህ ይህን ብላ ይሄን አትብላ ሲልህ፣ ታላቅ የሚለውን ብቻ ማሰብ ነው። ታላቅ የሚለው በጠባቂ መላክም ይመስላል፣ በሚያግዝህ፣ በጸሎት በሚያግዝህም ሰው እግዚአብሔር ደግሞ በዛ በኩል ተመስሎ መጥቶ ይነግርሃል ማለት ነው። እንግዲህ በብዙ ደውዬ ስላገኘው አንድ ወንድሜም ጠይቅልኝ እያለኝ ነው። አንድ የሱንም ልንገር እና በጣም የተቀየረ ወንድሜ ነው እና ልንገር። ይቅርታል አጠግባል አይ እሷ ወቷል ግን ጠይቅልኝ ብሎኛል ያለ ይመስለኛል ግን ኖ የለም በቅርቡ እናንተ እዚህ አዲስ አበባ መጥቶ ነበረ ሱቅ እንግዲህ አጠገብ ያለ የሚመስለኝ የሆነ ስታወራ አጠገብ ያለ መስሎ ነው የሚሰማኝና እንደዛ ነው የመሰለኝ የገመትኩት ቅርብ ሰዓት ነበረ በጣም እየሞከርን ያለ ወጥቶ ሄዶ ነው ውሻ ነገር ነው ያባረዋል እና በጣም አባሮት እጁ ላይ ይዘዋል እና በቃ እንደምንም አድርጎ ተላቆ ፈሽቶ ይሄዳል። ግን ልብሱን ብቻ ይነክስበታል። እንትን ሲል አምልጦት፣ ግን ይሄዳል። ውሻ ውሻ ነው። የቤተሰብ በአድ አምልኮ ነው። ዛር ነው። ማምለጡ ጥሩ ነው። ዛሬ ትምህርት እያዳመጠ ነው። እያመለጠው ነው ማለት ነው ባጭሩ። አይ መስማቱ አይቀር። አይ እንደሚሰማው እርግጥ ያንተ ጓደኛ ከሆነ ይሰማል። አይ ወንድሜ ነው፣ ወንድሜ ነው እኮ ገባኝ። መስማቱ አይቀርም ነው የምልህ። አንተ ቢያንስ ጸሎት ብታደርግለት ያመልጣል ብዬ አስባለሁ። ግን እንደሚያመልጠው ማሳያ ነው። ብትነግረው ምን ብትለው ሊድን የሚችል ሰው ነው ማለት ነው ትርጉሙ። የአንተን ትምህርት ሰምቶ ሃይማኖት ውስጥ የሌለ ሰው ነው። በአንተ ትምህርት ነው በጣም ሙሉ ለሙሉ እንደዚህ በቃ ሶስት መቶ ስልሳ ዲግሪ ነው የዞሮ ማለት ትችላለህ እኮ ለዚህ እኮ ነው በጣም ይሄን እኮ ነው እንግዲህ አምልጧል። ከውሻው ማምለጡ የሚያሳየው ይሄን ነው ነው፣ ውሻው ዛር ነው ልክስክስ ነው የእንትን የለመደ መንፈስ ነው። እሺ፣ ገብስማ አይነት ዶሮ ከፊት ከፍለፊቱ፣ እንደውም አብረን እየተኛን ነው፣ ደንግጠን ተነሳ። ፍለፊቱ ላይ ይቆም ይመስለውና ከዛ ዝም ብሎ ያ ያዩ እና እሱ ሲል ያባረው ሲል ዘሉ ብዙ ሲገባበት ከዛ ጆይ ብሎ ጆይ ይነሳል። ምን ምንድን ነው ዶሮ ዶሮ ሴት ዶሮ ናትና ፍለፊቱ ቁጭ ብላ ዝም ብላ አይን አይኑን ታየዋለች። ከዛ ታየው ታየው እና ደግሞ መጨረሻ ላይ እሱ ሊያባራት ሲል ዘላ ብርድ ልብስ ውስጥ ትገባበታለች። ከዛ ደንግጦ ዘሎ ይነሳል። የራሄሎ መንፈስ ናት። በሴት ዶሮ የምትታየው ብዙ ጊዜ የራሄሎ መንፈስ ናት። የሴት ዛር መንፈስ ናት እና አይነጥላ ትኖርበታለች። ትዳር እንዳይዝ ወይ ፍቅረኛ እንዳይዝ የሆነ ብቻ የምታስቸግረው መንፈሳለች ብዬ ነው የማስበው። ግን ይሄ አሁን መንፈሷ ትዳር ውስጥ አሁን አልጋ ላይ ስትገባ አልጋ ውስጥ መግባቷ ትዳር ውስጥም ጣልቃ እንደምትገባ ማሳያ ነው ነው ያባባል። ራሔሎ መንፈሳለች፣ ጥንቃቄ ማድረግ አለበት። አልጋ ላይ የተቀመጠ ዶሮ ሴት ዛር መንፈስ ነው ትዳሩ ላይ ችግር ሊያመጣ ይችላል። ችግሮች ሊፈጠሩ ይችላሉ ብሎ ማሰብም አንድ ነገር ጥሩ ነው። አስማንዲዮስ የሚባለው መንፈስም እንደዚህ ነው። አልጋ ላይ በባልና በቢስት መካከል ተኛል የሚባለው ዝም ብሎ አይደለም። ራሄሎ በሴት ዶሮ መታየቷ፣ ራሄሎ ብዙ ጊዜ በዶሮ ነው የምትገለጠው። ሕፃን ልጅ ሲወለድ በተለይ በሰሜኑ ክልል አካባቢ ራሄሎ ዶሮ፣ ልክ አንዲት እርጉዝ ስትወልድ ዶሮዋ ትታረዳለች። እና ለራሄሎ ነው የምትሰጠው። እንዳመችሳ ማለት ነው እንግዲህ በኦሮሚያ ክልል እንዳለው ወደ ሰሜኑ ደግሞ ልክ እነዚህን የሚደረገው ብቻ የተልከሰከሰ የሆነ መንፈስ ነው። ያንን መንፈስ መገሰጽና ማሰር እንደሚችል ልጠለቅቅ እንደሚገባው ትዳር ውስጥም ጣልቃ ገብታ ችግር ልትፈጥር የምትችል መንፈስ እንዳለች ማሳያ ነው። ቀርበ ብታናገረው አንዳንድ ከሚስቱ ጋር ያልተስማማባቸው ያልተጣጠሙባቸው ጉዳይ ይኖራል ብዬ አስባለሁ እሺ።